አሸንፋ- አሸንፋችኋል። እኛ እኮ ነው እንደሱ እስክሪኑን ሞላው አላዛልልግ ፊት አርጋ ጥሷል። እግዚአብሔር ኧረ ዮኒ በእናትህ በእናትህ ደክሞኛል። ሁለት ቀን ቀረጻ ላይ ሰውነት እራሱ እኮ ድካም ነው። በእሱ እንዳመጣብኝ አሁን ንግግሩን ቶ ተስማምተናል። ከቤተሰባችን ጋር ተማክረናል። ፓንቱላ ኩት እናጥቧለን እዚህ መተህ እኮ ነው የምታጥበው? እዛ መቼ ተባባልን? ምን ማለት ነው? ፓንት ለአንተ ጋር ልክልህ ነው የለለታከው። ለአንድ ወር ቤቴ እየመጣች ለአንድ ወር ታጥባለች። እሱንም ቪዲዮ የቀረስኩኝ ዩቲዩብ ላይ ለቀዋለሁ፣ ቲክቶክ ላይ ለቀዋለሁ። አለቀ። አልተባባልንም። ለአንድ ወር አልተባባልንም። ፓንት እግዚአብሔር ተባብለናል። በእናትሽ ሁለቱ ቅጣት እንደዛ ነው ያልኩ ሁለት ቅጣት ለአንድ ወር ነው። አንዱ ቅጣት ግን ትዳር መስጠት ነው። አንድ ወርነት እኮ አደለም አላዛር፣ እቤት እቤት ትምጣ የሚለውን ቃል አልተባባልንም። ቤት ትምጣ የፓንቱን አልተባባልንም። እና ፓንት ይዤ የለ ልወጣ ነው። ችግር የለውም። ስለዚህ ትመጣለች፣ ታጥባለች። ላይቭ መግባት ትችያለሽ። እየገባሽ እያጠብሽ ማለት ነው ያው ላይቭ መግባቱን አይደለም እያልክ ያለሁት ትመጣለች እኛ ነው እኛ ደግሞ ቲክቶክ ላይም ዩቲዩብ ላይም እንትንም ዌብሳይትም አለን፣ ዌብሳይት አለን። እሱን እኛ ነው የምንፈልገው። እኛ ከፈለግን ላይፍ ትገባላችሁ፣ ካልፈለግን አገቡ አለን ነገር ነው ግን አዘጋጅላት ለነገ ጠዋት አዘጋጃለሁ። አሁን ያሉትን የአላዛር ቤቶች የአንችስ ማርሻት የለም። እዚህ አይደለም ልብስ ነው የሚባለው። አላዛር በእናትህ አሁን ለምን ሱሪ አለ? ለምን ጋው ነው እንደዚህ? ያለ ነው ያሰና ቃል ታጥባላችሁ አይደል? አዎ። በዚህ የተስማማችሁት? አዎ። ፓንት አዘጋጁልን ነገ እንመጣለን። ሁለታችንም እናጥባለን። አመሰግናለሁ። ነገ ጧት ቀጠሮ ሰዓት እዚሁ ቤተሰብ ፊት ለፊት እየቀረጽን ነው። አራት ሰዓት ላይ ሁለት ሰዓት ላይቭ ላይ ብላላችሁእኛ ምን ቀርጻችሁ? አንተ ራስህን ትቀርጻለህ፣ እኛ ራሳችሁን ቀርጻ ከእናንተ አልፈልግም። ለራስህን ምን ቀርጸው ምን ማለት ነው? ለምን አሸነፍኩ? ታዲያ አንተ ምቀርጽ ከሆነ እንዴ ለአንተ አጥብ፣ እራስህ ትቀርጻለህ። እኛ ደግሞ ሳሙናውን ዋስ ጨምርለት። እኔ ማይ ከቀለበቲ ከተዳሪ ፓንት አይደብረኝም፣ አጥብለታል። ቤቴ ቤቴ ገብታ እቤት ቤቴ ምንም ሌላ ነገር አንቀርጽም። ፓንት ውስጥ አጥብ ነው። ስማ ከሩበት እንዲቀጣት ፓኒሽመንት የሰጠው እኮ ላይቭ ላይ ነው። ስለዚህ ላይቭ ላይ ነን አንመካከርም። ላይቭ ላይ ለምታቢልኛለች ቪዲዮን ፖስታለን አለማ ፖስተት የምንችላለን እኮ ዋና እናጥባለን፣ ተስማምተናል። እኔ አሁን ሰው ቤት ሚስቴ ልኪያ ስለማላክ እመጣለው። ጆግዥ ጨምርላታለ ስጨምርላት ኮለል ሲልው ምናምን ወይ በእንስራ እናደርጋለን ምናምን ነው ማለት። ቀደመት ውርደት ነው። እግዚአብሔር ከመጣክ በኋላ መጨቃጨቅ ስለማልፈልግ ነው። ኑ እኛ እንቀበላቸዋለን። የራሳችንን ካሜራ ያለን ሰው ነን። የማንም እገዛ ያስፈልገን ስላሸነፍን እኛ ደስ እንዳለን ቀርጸ ነው እንለቀዋለን። እሱም መቼ ተነጋገርን? ተነጋግረና ይሄ እኛ የራሳችንም ብንቀርጽ እናንተ ራሳችን ምን ማለት ነው? የራስ ለምትቀርጸ የራስን

ቀረፃ ስማኝ፣ ስለ ቀረፃ አላወራንም። ሰውዬ እኮ ታዲያ እኔ ቀርጽ አለው እናንተ አቀርጹ ማለት ምን ማለት ነው? ይሄ የእኔ መፍት ነው። እውነት ካለች እንሄዳለን። መስክሬ ማርያምን ፈሪ ነገር ነች። ቀረፃ ቤቴ ውስጥ አልፈልግም። ትመጣላችሁ፣ ትቀረጻላችሁ፣ ትሄዳላችሁ። አንተ ማቀርጸንም፣ አንተ ማቀርጸንም። እሱ የኔ መብት ነው፣ አቺ እሱ የእኔ መብት ነው። አይቻልም እንዴ? ለምን ታፈራለህ? አይ ካልፈለክ፣ ሌላ ሌላ ቀጣ፣ ተቀጣ። ይሄ የማትፈልግ ከሆነ በአንድ ቪዲዮ የምንገላገለው ቀለበትን ስታይ አንድ ቪዲዮ ነው። እኛ እናጣዋለን ላይ በራሳችን መግባት እንችላለን። ጠዋት ቀን ሁሌ ላይፍ የምንገባበት ሰዓት ነው። ምን እዛው ገብተና ለሚስ ቤት መጥቼ ሰራተኛ ብሆን ምን ምንድን ነው የምሰራው? ዩኒስ አንድ ዕቃ ታጥቢያለሽ፣ ምግብ ታበስያለሽ፣ ታጸጃለሽ፣ ልብስ ታጥቢያለሽ። አለቀ። የቤቴንም ልብስ አላጠብኩትም። ይሄ ነው ልብስ። ዮኒ ዝም በል ብያለሁ። ዮኒ አያገባኝም። ይሄን አውጥተን ልብስ አጠባ እኮ ሌላ እኔ ብሸነፍም ማለት ነው። ወይ ቀለበቴን ሰጠለሁ፣ ወይ ይሄን እንቅጣት ነበር። ምንም የተሻለ ነገር እያደረኩ አይደለም። በቃ ትክክለኛ ምንድን ነው ብልግና። እንደዚህ እኮ ነው ያልኩት። እንደዚህ ነው ያልኩት። እኮ ብልግና ነው። አይ ካልካልኩ እኮ ወይ አንበሳህን አውርድ ከእራስ ቤተሰብ ያወርድልኝ ነው እንዴ? አንበሳም ወርድልኝ። ቤተሰብ የለህም ያወርድልህ? ከሌለ በጣም የሚገርም ቤተሰብ ነው ያለኝ። ሰላም በላቸው። ቤተሰባችንን በጣም እያስለፋን ነው። ሶ ላይቭ እንገባለን። ሀሳብን እንቀይር። ቤተሰብ የንጽህናውን እንስራ

በየቀኑ ፓንት ቀይራለ ማለት ነው። በየቀኑ እየመጣው ፓንት አጥባለች። አይቀይርም። በየቀኑ አፈር አስነክቼ ታጥቢዋለች። እሱ አትጨነቂ፣ በየቀኑ ለማጠብ ብዬ አፈር አስነክተህ እሱን ለእኔ ተይልኝ። ያሺ ኮይን ቆይ፣ ልማከር ከቤተሰብ ምን? አንድ አልፈልግም። ውጣ አራት እናንተ በጊዜ አትነሱ። ምን ተነሳውም እሱ የኔ ፍላጎት ነው። አራት ሰዓት ነኝ። እቃ ይጠራቀመ እቃ አለ ልኛለሽ። አምስት ሰዓት የሆነ የአራት ሰዓት አምስት ሰዓት መሰለ። እኛ ጠዋት ላይ ለትታረግልኝ ቀረጻ አለን። የራሳችንና ስራችንን መስተጓጎል የለበትም። አምስት ሰዓት ይሁንልን ነገ መጀመር እንችላለን። መፈራረም እንችላለን። ትንሣኤ አዘጋጀው ሁሉን ቀን ቁጠሩልን። ተስማምታችኋል? አዎ ወይም አይደለም? ተስማምተናል። ለምን መሰለህ ቀለበቴን ማሁን ቅ አልሰጥም። ህይወቴ ነው በቃ። ትዳር ማርከስ ነው በቃ። እሱ ችግር የለም። ግን ቆይ ሰራተኛ መሆኗ ደግሞ ክብር ስለሆነ ችግር የለም። ስለዚህ አረ ምንም ችግር የለውም። እኔም እየመጣ አገዛት አለው። ችግር የለውም አንተ እገዛ ያስፈልግም። አረ እባክህ ሚስቴን በባዶ ልላክልህ? ሶስት አድርገህልህ ትልካት። ምንድነው የሚያወራው? ምንድን ነው? እንደዚህ አይነት ነገር አላውቅም። አረ እባክህ የብረት ነው። ትንሱ ስትወጣ የምታደርግልህ የብረት የብረት ባልጥ ዛሬ መጣ እንደውልላለን። ፒሳውት ይመች ሰራተኛ ናለን። አንድ ወር ተንሱ እጅሽን አጣጥፈሽ እግርሽን ሰቅለሽ የምትበይበት አንድ ወር ነው፣ ይመችሽ። አንተ ግን አጋሰስ እንገናኛለን። አመሰግናለሁ። እንገናኛለን። ሞቅ ሞቅ አልኩት። እነ ማሚን አስገባቸው ምናምን፣ ፎፎ ቤተሰብ፣ እነ ሃይሚ፣ እነ ሮዚ ስሚ። እኔ ደግሞ ነገ እንዴት የጨረቃ የግሪስ ትችላለ ነው ምን? በቃ ኢትዮ የምር ትችላለ ወንድሜ። እንዴት እንደመጣ እኔ አላውቅም። እውነት ኬት እንደመጣ ራሱ። ኢትዮ ኮምፒውተር አንዴ ግባ፣ በእናት ወይ በለኝ እስቲ።